በአንድ ወቅት የቀድሞውን የኦሮሞ ነጻነት ግንባር ኦነግን ተቀላቅለው ኤርትራ በነበሩበት ወቅት የታዘቡት የካይሮ እኩይ እጆች ኢትዮጵያን የማፍረስ ፣ እርስ በርስ የማገዳደል የግብጾች ያላለሰለሰ ተግባር በቅርበት ከራሳቸው ምልከታ። ለምሳሌ ኤርትራ ነበር በወለፍ ውስጥ ማለት እና ገንዘቦች ይመጣሉ የኤርትራ ራሳቸውን ለመደበቅ ሲፈልጉ በሁለተኛ እጅ ነው። እንትኑም ያልፈው ምንድ ነው ስም የሚባለው እርዳታውም ያልፈው ወይም በሶስተኛ ነው የሚያልፈው ወይም በአራተኛ በኤምባሲ በኩል ገንዘብ እዚ ይታደላል ማለት ነው። ዲስተቢላይዝ ለማድረግ የሚሰሩት ስራ እዚህ በጣም ሰፊ ነው። በኤርትራ በኩል የሚደረገው ሁኔታ ምንም ልሚት የለም። ይህ ደላላ ስራ ነው የሚሰራው በዛ አካባቢ የግብጽ ብዙ ዶላሮች አላማ በኢትዮጵያ በተለያዩ አካባቢዎች የጦር መሳሪያዎች አፍ በሰፊው ለማስከፈት የሚውሉ ናቸው። እርስ በርስ ጥርጣሬ እንዲነግስ ማድረግ፣ ሀገር እንድትተራመስ ከዚህም ሲያልፍ ኢትዮጵያን ለማፍረስ የሚደረግ ትጋት መሆኑም በአቶ ኢብሳ ተነግሯል። አንደኛ ዲፕሎማሲያዊ ተጽዕኖ እንዳለ ሆኖ በሃይማኖት በኩል ያለው ተጽዕኖ እንደነገርኩ በማይታዩ ሁኔታዎች በማይታዩ እጆች ሲካሄድ የነበረ ስለሆነ ይቺ አገር ወደኋላ እንድትቀር አድርጓል። አንደኛ፣ ሁለተኛ ደግሞ በእስላምና በክርስቲያኑ መካከል ጥርጣሬ እንዲፈጠር ያደርጋሉ። ዘመናት ሲያልፍ ፖለቲካ ከሪሊጅን ውጭ የሆነ በሚመጣበት ጊዜም በነፃነት ስም በኢትዮጵያ ውስጥ የሚፈጠሩ ማናቸውም ፖለቲካ ድርጅቶች በኢጅፕት ነው ኢንከልኬት ሊሆኑ ወይም ደግሞ እንዲፈጠሩ ያደረጉት በትሬኒንግ ደረጃ፣ በዲፕሎማሲ ደረጃ፣ በገንዘብ ደረጃ፣ በመሳሪያ ደረጃ ይረዳሉ ማለት ነው። ለምንድን ነው ይሄንን የሚያደርጉት? ኢትዮጵያ ውስጥ ሰላማዊ የሆነ የፖለቲካ አትሞስፌር እንዳይኖር። ዛሬም ይህ የግብጽ አፍራሽ ተግባራት በገሃድ በመገናኛ ብዙሃኖቿም ይለፈፋሉ፣ ይነበባሉ። በኢትዮጵያ በሚፈጠሩ ግጭቶች ጋር ለአፈንጋጮች የሳተላይት መረጃዎችንም ማቀበል ሌላኛው ድፍረት የተሞላበት ተግባር ሆኖ ይመጣል። ድሮ እንኳን አንደርግራውንድ በድብቅ የሚሰሩት ነው። አሁን እኮ ጋዜጣዎቻቸው ምኑ ሙኑ ማለ አደለም የቲፒኤልኤፍ ዋር ጊዜ በየቀኑ በሳተላይትም ኢንፎርሜሽን ያሳልፉላቸው እንደነበረ ይታወቃል። የሚደበቅ ነገር አይደለም። ቀድሞ ባለፉት ጊዜያት ቴክኖሎጂ ስለሌለ ሜቢ እንትልሉ ይችላሉ። ይሄ ዳይሬክት ኢንቮልቭመንት ነው። ከፕሮክሲ ዋርም አልፎ ከቨር አፕ ለሀገር ውስጥ የነሱ የሆኑት ወይም ከነሱ የሚያገኙት እርዳታ ድርጅቶች ሁሉም ነው የሚያገኙ። አሁን ፋኖንም የሚረዱ እነሱ ናቸው። ምንም ድብቅ አይደለም። በፖሊሲ ደረጃ እየደበቁት አይደለም። እና ጦርነቱም ደግሞ ከኤርትራ ጋር ቆመን እንዋጋለን የምለው ሁኔታ የተደበቀ ምስጥር አይደለም። የዚህ ሁሉ ሴራ ምንጭ ደግሞ ከራሷ ስትራቴጂ የሚቀዳ ይሆናል። ድምር ውጤቱም እጆቿ በድህነት የተቆራመዱ ኢትዮጵያን፣ አንገቷን ቀና የማታደርግ ሀገርን እውን ማድረግ ይሆናል። ኢጂፕት ብሔራዊ ጥቅሟ ወይም የሴኩሪቲ ጥቅሟ የብሔራዊ ሴኩሪቲ ኢንትረስት የሚባለው ኢትዮጵያን በድህነት ማቆየት ነው። በድህነት ከቆየ ብዙ ነገሮች ይመሰቃቀላሉ። አንደኛ የምርታማነት ሁኔታ ስለሚቀንስ ሀገሪቷ ከድህነት አትወጣም፣ ከልመና አትወጣም። ሁለተኛ ህዝቡ ከድህነት ከወጣ የውሃ ውሃን ብዙ ይጠቀማል፣ አይኑን ይከፍታል ማለት ነው እንደ አቶ ይብሳ በሃያ አንደኛው ክፍለ ዘመን መሰል ስትራቴጂዎች ብዙም ወንዝ የሚያሻግሩ አይሆኑም። ባይሆን በጋራ ለመልማት ለመበልጸግ ግብጾች ሊያስቡበት ይገባል ባይ ናቸውም። ኢትዮጵያውያንም ሴራዎችን ማክሸፍ፣ የተረጋጋች ሀገር ለቀጣዩ ትውልድ በማሻገር ሂደት የበኩላቸውንም እንዲወጡ መልእክት አስተላልፈዋል። ለኢጅፕት ትልቅ የፖሊሲ ሺፍት ቢያደርጉ የተሻላቸው ናቸው ብዬ ነው የምገምተው። ለምንድን ነው መጥቶ እዚህ ችግኝ የማይተክሉ የኢጅፕት ወጣቶች ገንዘባቸውን በፕሮክሲ ዋር የሚያወጡበት ሁኔታ አለ። አሁን ወደ ሁለት ቢሊዮን ዶላር አውጥተዋል፣ ኢጅፕት በኢትዮጵያ ላይ በተደረገው ካምፔን፣ ይሄ ግድብ ከተጀመረ ጀምሮ። የኢትዮጵያ ህዝብ ፕሮክሲ ዋሩን ማምከን አለበት። መጀመሪያ ህዝቡ ከነቃ የጠላት መሰራ አትሆኑ ብሎ እነዚህን የተለያየ ባንዳ በመቶና በሁለት መቶ ዶላር የሚገዛውን ማቆም አለበት።